ያም ማለት ነው። ለማንኛውም ተረጋጋ ሄሉ። ምናል እንደምትወዳት ምናል እንደምታፈቅራት ለማረጋገጥ ነው ይሄን ድረስ እየሄደች ያለችው። በነገራችን ላይ እንዴት ነው የሄሉ ህመም? ያም አለ አይደለ? አየ አንተም አርባ ምንጭ ላይ አዲስ አበባም ከመጣ ሆዲ ከልዩ ጋር ስታሳያት የነበረው አክት ዛሬ ሄሉም እያሳየች ነው። ያም አለ አይደለ? በነገራችን ላይ በዛ ሰው ጫማ ውስጥ ካልሆንን እኮ የዛን ሰው ህመም ማወቅና መረዳት አንችልም። ዛሬ ያብ እንዴት እየሆነ እንዳለ ሳየው የሄሉ ህመም ነው የታየኝ። የእውነቴን ነው የምላችሁ። ሁላችሁም የቅርብ ጊዜ ትዝታ ነው። ሄሉዬ ከአርባ ምንጭ ድረስ ለያብ ምን ያህል ዋጋ እንደከፈለች እግሩ ላይ እየወደቀች እያለቀሰች፣ እየለመነችው እኛ ሁሉ ኮሜንቶች የሴትነት ክብርሽን አታውርጅ ሄሉ፣ ወንድ ልጅ ነው ቢፈልግሽ እንደዚ አይሆንም እያልን ሄሉን ስንት ውርጅብኝ ወርደንባት ያብ ግን ትንሽ ታክል እንኳን የይቅርታ ልብ አልነበረውም። ልዩን እያቀፈ ልክ ዛሬ ሄሎ የምታሳየውን አክት ነበረ ለሄሉ የሚያሳያትና ህመሙ ከባድ ነው። እየ ያብዬ ህመሙ ያማላደን እሷ ምንድ ነበረ በጊዜው ስትታመም የነበረችው። በነገራችን ላይ እኔ ቤተሰቦች እንድታሰምሩበት የምፈልገው ነገር ይለያዩ እያልኩ አይደለም፣ ልክ ነው እያልኩም አይደል፣ ግን የአንድን ሰው ህመም ለመታመም ግድ በዛ ጫማ ውስጥ ካልሆንን አይታወቀንም። ዛሬ ያብ እንዴት እየተንቀጠቀጠ እንዴት እየተንገበገበ እንደሆነ ሳየው የሄሉ ህመም ትዝ ስላለኝ ነው። ችንቲን ይችላንሳላችሁ ያልኩት ማለት ነው ቤተሰቦቼ። ለማንኛውም ሄሉ ያንተን ምናል እንደምትወዳት ምናል እንደምታፈቅራት ምናል ለእሷ ቦታ እንዳላት እና ምናል ደግሞ እሷን በጊዜው ህመሙ እንዳመማት ያንን ህመም እንዲገባ ስለፈለገች ይመስለኛል እንጂ ከልዩ ጋር ሌላ ግንኙነት ሄሉ ኖሯት አይደለም። በነገራችን ሄሉ ሻዬ ግን ልጆቹን ኬት ኬት ነው ፈንቅለሽ የምታመጫቸው? ወይኔ ልጁ ግን ትትናው ነው ጸጥ ብሎ የሚያዳምጥበት ሁኔታ ከሄሉ ጋለው ልጅ በቃ የሆነ የለም ጸጥ ሳይለንት የሆነ ልጅ ነው። ንግግሩ ራሱ ቀስ ያለ ማለት ነው። ሄሉ ኬት እየጎረጎርሽ እንደምታመጫቸው እነዚህ ሸበላዎች አላቅም። ለማንኛውም ወንዶችን እያፋጀሽ ነው ሄሉ፣ ወደ ራስሽ ተመለሽ። ያበም ደግሞ አሳይሻለሁ አስነቅስሻለሁ እያለ ነው ማለት ነው። አሁንም ተመልሶ ክፍተት ሊፈጠር ነው ማለት ነው እና ያ በም ተረጋግተ ጊዜ ሰጠ፣ ለራስ አስበበት ነው የሚለው። ያልሆነ ፉክክሩ ስባት ገቡና ይሄ ጨዋታችሁ ቢበቃ ብዬ ነው ማስበው። መረጋጋት አለብህ። ሄሉሻዬም ይበቃሻል ከዚህ የበለጠ ባቴጂ። ምክንያቱም ህመምሽን በደንብ አይቶታል፣ እንዴት እንደሚያም አይቶታል። ስለዚ ከዚህ የበለጠ ባቴጅ ብዬ ነው የማስበው ልጁ በነገራችን ላይ ቤተሰቦች እወዳታለሁ አለ ሄሉን ከአንተ ጋር እንደተለያየች ነው ማቀው ሁለት ወንድ አልያዘችም አንተ ጋ በአንተ ሰበብ በታማሜ ሳት ነውን ያጠገባ የቀረብኩ ስለዚ ህይወታችን ውስጥ ከዚህ በኋላ ባት ገባ ወደ ቤትም ባት መጣ እኔ ሄሉን እወዳታለሁ በማለት ነበረ እንግዲህ ዛሬ ያብን ያንጨረጨረው ያብ ደግሞ ባለትዳር እኮ ነች ቀለበት ያደረገች ሴት እንዴት ትጠጋለህ አንተ ወንድ ልጅ ነህ እንዴት መረዳት ያቅታል በማለት ልጁ ደግሞ ልጅቷ ላይ ለጊዜው ቀለበት አላየውም፣ በጊዜው ልጅቷ በአንት የታመመች ስለሆነ እኔ ቀረብኳት ወደድኳት በማለት ነበረ ያብን ሲያንጣጠው የነበረው ማለት ነው። ለማንኛውም ልጁ ከሄሉ ጋር ሳየው ምንም አይነት ነገር ያለው አይነት አይመስልም። ሲቀጥል ሄሉ አንተን ለማናደድ እና ህመሟ ያን የነበረው ህመም እንዲገባ ስለፈለገች እና ምን ያህል እንደምትወዳት እና እንድታ እንደምታፈቅራት ማወቅ ስለፈለገች ይመስለኛል፣ ይሄን ነገር እያረገች ያለችው። አንተ ደግሞ ሌላ አስለቅስሻለሁ ምናምን እያሉ እየዛቱ ሌላ ችግር ውስጥ መግባት የለብህም። ያ መረጋጋት አለብ። ለአንተ ካለች የትም አትሄድም፣ እሷም አንተ የእሷ ከሆንክ የትም አትሄድም ሄሉ። ይህ እንግዲህ መጨረሻ ላይ ያው ከህይወታችን ውጣ ከህይወት ወጥቻሉ አትረብሸን፣ ከዚህ በኋላ ልጁን ብቻውን እኛ አታስጨንቀው፣ በማለት ነበረ ለያብ የመለሰችው ማለት ነው። ሄሉም ጨምራለች። አይገልጸውም ደግሞ የሚገርመኝ ነገር ያብን ስታይ የምትስቀው ነገር ሄሉ ያብን ስታይ የምትስቀው ነገር ለብቻ፣ የራሱ ሳስባት ታስቀኛለች። እግዚአብሔርን ለማንኛውም ሄሉሻዬ አንጨርጭረሸዋል ያብን በቻልሹ መጠን ህመምሽንም ምናል እንደሚያምም አሳይተሸዋል። ከዚህ የበለጠ ግን ያው ቢበቃው ጥሩ ነው። ምትወጁ ምታፈቅሪ ከሆነ ከዚህ የበለጠ ባትሄጂ ብዬ ነው የማስበው። ያው ከልጁ ጋር ምንም እንደሌለሽ ግልጽ ነው። እና ከዚህ የበለጠ ባቴጅ እና የባሰ ያብን ከምንታንጨረጭር ይበቃሻል። ምን ያህል ህመምሽን እንዳሳመምሽን ያየ ነው። እና በዛ ሰው ጫማ ውስጥ ካልሆናችሁ ለነገሩ የዛ ሰው ህመም አይገባችሁ ያብ ዛሬ ግን የሄሉ ህመም በጊዜው ሲያሳያት የነበረው አክት ከልዩ ጋር ዛሬ እሷም ደግማ ስታሳየው እንዴት እንደሚሆን አጠይቁኝና ሄሉዬ፣ ከዚ የበለጠ ባቴጅ ጥሩ ነው ብዬ ነው ማስበው። እንግዲህ አትረብሸን፣ የራስን ህይወት ኑር፣ ከዚህ በኋላ የእኔ እናንተ ግንኙነት አብቅቶለታል፣ በማለት ነበር ልጁን ይዛ ሄደችው፣ ሄሉ ማለት ነው። ልጁንም ብቻውን እየጠራ አትረብሸው ልጁንም ብቻውን እየጠራ ከዚህ በኋላ ትረብሸው የኔ እናንተ ነገር አብቅቷል። ዛሬ በድጋሚ ምን ታይቶ ነው በማለት ሄሉሻ፣ እንግዲህ ያበን ትንሽ አበሳጭተዋለች ማለት ነው። ያበን እንግዲህ ያስለቅስሻለሁ እያለ ነው። እኔ ልክ ነው፣ አንተም እንደሷ አንዷ ሸጉጠ ልትመጣ ነው። ይሄ ስህተት ነው፣ ይሄ ስህተት ነው። እንደዚህ ከሆነ ያው ተያይዛችሁ በብሽሽቅ አለቃችሁ ማለት ነው። ፍቅራችሁ መቼ ሊቀጥል ነው? እኛ የናፈቀን ፍቅራ